በሰቆጣ ቃል ኪዳንና በአፍሪካ ልማት ባንክ አማካኝነት በአማራ ክልል እየተተገበረ ያለው የብዝኃ ሴክተር የተቀናጀ የመቀንጨር ቅነሳ ፕሮግራም በተያዘለት ጊዜ በውጤታማነት እንዲጠናቀቅ ሁሉም መረባረብ እንዳለበት በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ያሳሰቡ። የሰቆጣ ቃል ኪዳን ከአፍሪካ ልማት ባንክ ጋር በአማራ ክልል እየተከናወኑ ያሉ የብዝኃ ሴክተር የተቀናጀ የመቀንጨር ቅነሳ ፕሮጀክት የስራ አፈጻጸም በባህር ዳር ከተማ ተገምግሟል። ለበለጠ ጥላውን ዘገባ ሰለሞን ዘመኑ። የሰቆጣ ቃል ኪዳን ከአፍሪካ ልማት ባንክ ጋር በመተባበር የብዝኃ ሴክተር የተቀናጀ የመቀንጨር ቅነሳ ተግባራትን እያከናወነ ይገኛል። የህጻናትን መቀንጨር ለመቀነስ ድህነትን ከመሰረቱ መቀነስ የሚያስችሉ የመሰረተ ልማት ግንባታን ጨምሮ በትምህርት በጤና፣ በግብርናና መሰል ተግባራት በክልሉ ውስጥ በሚገኙ አምስት ዞኖች ውስጥ በሚገኙ በተመረጡ ዘጠኝ ወረዳዎች የተለያዩ ተግባራት እየተከናወኑ ይገኛሉ። በዚህ ዙሪያ የተከናወኑ ተግባራት የሚመለከታቸው አካላት በተገኙበት በባህር ዳር ከተማ ተገምግሟል። በግምገማ መድረኩ የተገኙት በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ፕሮግራሙ ውጤታማ እንዲሆን የክልሉ መንግስት በትኩረት እየተከታተለው መሆኑን ገልጸው ያልተጠናቀቁ ተግባራት በቀጣይ እንዲጠናቀቁ ሁሉም እንዲረባረብ አሳስበዋል። የክልሉ መንግስት ይህንን ፕሮግራም ውጤታማ እንዲሆን በቁርጠኝነትና ባለቤትነት እየመራ እንደሆነ እና ቀሪ ያልተጠናቀቁ ተግባራት እንዲጠናቀቁ ጠንካራ ክትትልና ድጋፍ እንደሚያደርግ በራሴና በክልሉ መንግስት ስም ቃል እየገባው ፕሮግራሙ የአራት ዓመት መርሃ ግብር ስለሆነ ሊጠናቀቅ የቀረው ጥቂት ጊዜ ብቻ ስለሆነ የተለየ ርብርብ ማድረግና፣ ግንባታዎች ካልተጠናቀቁ ማጠናቀቅ፣ ቀሪ ተግባራትንም በመፈጸም ሁላችንም ርብርብ ማድረግ እንዳለብን ፈጻሚ ቢሮዎችም ጭምር በቁርጠኝነት እንደሚይዙት ለማሳሰብ ነው። በክልሉ እየተተገበረ የሚገኘው የተቀናጀ የመቀንጨር ቅነሳ ፕሮግራም ታላሚ የሆኑ የህብረተሰብ ክፍሎችና አካባቢዎችን ከመለወጥና ከማሻሻል በተጨማሪ ሌሎች ተጨባጭ ለውጦችን ማሳየት መቻሉን የገለጹት በአማራ ክልል የሰቆጣ ቃል ኪዳን አማካሪ አቶ ባዘው ጫኔ በሂደቱ በክልሉ የተከሰተውን የፀጥታ ችግር ጨምሮ ተግዳሮቶች እንደነበሩበት አስታውሰዋል። ፕሮግራሙ መቀንጨርን ብቻ ሳይሆን በአጠቃላይ ድህነትን የሚቀንስና የአኗኗር ዘይቤንም በመሰረቱ የሚለውጥ መሆኑን ነው። የእናቶችና ህፃናትን አለፍ ሲልም የመላ ቤተሰውን አመጋገብ ያሻሻለ የእንቁላል ድሮና የወተት ፍየል እንዲያገኙ ተደርጓል። በዚህም ከዕለት ፍጆታቸው አልፈው ጥሪት ማከማቸትና ሌላ ተጨማሪ ፍላጎት ማሟላት ጀምረዋል። በፕሮግራሙ ትግበራ በእርግጥም ከላይ የጠቀስኳቸው ውጤቶችና ለውጦች የተገኙ ቢሆንም በሂደቱ በርካታ ተግዳሮቶች ነበሩት። በዚህ ረገድ የክልሉ መንግስት ቁርጠኝነትና የፈጻሚ ቢሮ አመራሮች ትኩረት በጣም ከፍተኛ ነበር። በፕሮግራሙ በርካታ ውጤታማ ተግባራት መከናወናቸውን የተናገሩት የሰቆጣ ቃል ኪዳን ምክትል ስራ አስኪያጅ አቶ ፍስሐ ተክሌ በቀጣይ ቀሪ ተግባራትን ለማከናወን በሚደረገው ጥረት ድጋፋቸው እንደማይለያቸው ገልጸዋል። በአማካኝ እስከ 3 ፐርሰንት ድረስ የሚደርስ ህጻናትን ከመቀንጨር የማዳን ምጣኔ ተመዝግቧል ማለት ነው። ስለዚህ ይህንን ተሞክሮ ነው እንግዲህ እንደ ምሳሌ ተወስዶ በሌሎች ክልሎች ውስጡ ላይ ሰቆጣ ዲክላሬሽን ወይም የሰቆጣ ቃል ኪዳን መስፋፋት አለበት ተብሎ የተስፋፋው ማለት ነው ከፌዴራል መንግስቱ በኩል ያው የአፍሪካ ልማት ባንክ ላይ መቀናጆ በጀት አለ መመደብ ያለበት እሱ እስካሁን ድረስ በሚጠበቀው ልክ እየተመደበ አይደለም ይመደባል ግን ያንን ደግሞ የግዴታ እንዲመደብ እኛም ሀላፊነታችንን መወጣት አለብን በፕሮግራሙ የተለያዩ ተግባራት መከናወናቸውንና የተከናወኑ ተግባራት ውጤታማ እንደነበሩ የተናገሩት የመድረኩ ተሳታፊ የዋግምራ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ፕሮግራሙ እንዲቀጥልም ጠይቀዋል። የውሃ አቅርቦት፣ የግብርና ምርቱ ላይ፣ የእንስሳ የጤናው ላይ አልሞስ ከፍተኛ የሆነ የመሰረተ ልማት ጉድለት ያለበት ከባቢ ነው። እዚህ ጋር ድጋፍ ቢደረግ አሁን የጀመራቸው አይን የመግለጽ ስራዎችን አጠናክሮ ፕሮጀክቱ ቢሰራ ከባቢውን ለአንዴና ለመጨረሻ ጊዜ ካለበት የፉድ ሴኩሪቲ ችግር ማውጣት የሚችልበት ትልቅ እድል ስላለ በዚህ አሻራቸውን እንዲያስቀምጡ ጥሪ ማድረግ ነው የሚፈልገው። ተጀምረው ያልተጠናቀቁ ተግባራት በቀጣይ ባሉት ጊዜያት እንዲጠናቀቁ ሁሉም የድርሻውን እንዲወጣ ተጠይቋል።